ወቅታዊና አስገራሚ ወሬዎቻችንን ርዕሶቹን በማስቀደም የዕለቱን ወሬዎቻችንን እናሰማችኋል። ጠቅላይ ሚኒስትር አብይ አህመድ እርሳቸውን ለሚሾሙት ጊዜያዊ የትግራይ ክልል ፕሬዚዳንት የክልል ሕዝብ እጩዎችን እንዲጠቅሟቸው ረቡ መጋቢት 17 ቀን 2017 ዓ.ም በኤክስ ገጻቸው ጥሪ አቀረቡ። የቤት ረዳቶችን ወይም ሰራተኞችን መብት የሚታደገው ደንብ ጸደቀ። በሀሰት ተወንጅለው ለ48 ዓመታት ለሚጠጋ ጊዜ የታሰሩት የሞት ፍርደኛ ጃፓናዊ አንድ ሚሊዮን አርባ አራት ሺህ ዶላር ተካሱ። የቀድሞዋ የኢትዮጵያ ፕሬዚዳንት ከኮንጎ አደራዳሪ ቡድን አባልነት ወጡ። ከበራችሁ ውድ የኢትዮጵያ ልጆች በያላችሁበት ሁሉ ሰላም ይብዛላችሁ። ይህ የድል ሚዲያ ነው። ውድ ተከታዮቻችን በዓለማችን ከተከሰቱ ኩነቶች መካከል አስገራሚና ተመራጭ የሆኑ ወሬዎችን ለእናንተ የምናሰማበት ሰዓት ላይ ደርሰናል። እንደምን ሰነበታችሁ በማለት ሰላምታችንን በማስቀደም መረጃዎቹ እናሰማችኋለን። አብራችሁን ሆኖ ጠቅላይ ሚኒስትር አብይ አህመድ እርሳቸውን ለሚሾሙት ጊዜያዊ የትግራይ ክልል ፕሬዚዳንት የክልል ሕዝብ እጩዎችን እንዲጠቅሟቸው ረቡዕ መጋቢት 17 ቀን 2017 ዓ ም በኤክስ ገጻቸው ጥሪ ያቀረቡ ጠቅላይ ሚኒስትር አብይ አህመድ የሁለቱ ዓመት ቆይታው የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር በቀጣዩ አንድ ዓመት እንደሚቀጥል እና በግለሰቦች ረገድ ለውጥ ሊደረግ እንደሚችል በቅርቡ ለፓርላማው ማብራሪያ ከሰጡ በኋላ ነው። ይህንን የፕሬዚዳንት እጩ ጥቆማ ጥሪ በትግርኛ ቋንቋ ያስተላለፉት በዚሁ የፓርላማ ንግግራቸው በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰ ች እንደሚኖሩ የተናገሩ ሲሆን በቅርቡ የፌዴራሉ መንግስት ጣልቃ እንዲገባ የጠየቁት የትግራይ ክልል ጊዜያዊ ፕሬዚዳንት ጌታቸው ረዳ ከስልጣናቸው ስለመነሳታቸው ያሉት ነገር የለም። አብይ ለእጩዎቹ ጥቁማነት ያቀረቧቸውን መስፈርቶች የጊዜያዊ አስተዳደር ተግባር በብቃት የሚወጡና የክልሉን ሰላምና ደህንነት ማረጋገጥ ይችላሉ ብላችሁ የምታምኗቸውን እጩዎች ከዛሬ ጀምሮ በጠቅላይ ሚኒስትሩ ጽህፈት ቤት ኢሜል በመላክ መጠቆም እንደምትችሉ ጠቁመዋለሁ ብለዋል። የትግራይ አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስ በማህበራዊ ገጻቸው ላይ የወጣው ጥሪያቸው ጥቆማው ለምን ያህል ጊዜ እንደሚቆይ ያለው ነገር የለም። ለሁለት ዓመት የዘለቀውን ደማፋሳሽ ጦርነት የቋጨው የፕሪቶሪያ ግጭትን በዘላቂነት የማስቆም ስምምነት መሰረት የትግራይ ክልል ጊዜያዊ አስተዳደር መቋቋሙ ይታወሳል። በፌዴራሉ መንግስት እና በህወሀት መካከል ዘላቂ ሰላምን ለማስፈን እና ግጭትን ለማቆም በተደረገው ስምምነት አንቀጽ 10 በቅንፍ አንድ መሰረት አካታች ጊዜያዊ አስተዳደር ተቋቁመዋል። ይህ የፕሪቶሪያው ስምምነት። ሁሉን አካታች የሆነ የትግራይ ጊዜያዊ ክልላዊ አስተዳደር የሚቋቋመው ህወሀትና የፌዴራሉ መንግስት በሚያደርጉት ፖለቲካዊ ውይይት ይሆናል ይላል። አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር ከሚኒስትሮች ምክር ቤት ደንብ ቁጥር 533 ዝባር 2015 ርዕስ መስተዳደሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ይላል። አብይ ይህንን ደንብ በመጥቀስ የትግራይ ክልልን ጊዜያዊ ፕሬዚዳንት ኃላፊነት የሳቸው መሆኑን መሆኑን በዚሁ መልእክታቸው አስፍረዋል። የቤት ረዳቶችን ወይም ሰራተኞችን መብት የሚታደገው ደንብ ፀደቀ። በኢትዮጵያ የቤት ረዳትነት ሰራተኝነት ተሰማርተው የሚገኙ ዜጎች በሀገሪቱ የአሰሪና ሰራተኛ አዋጅ መሰረት እንዲስተናገዱ ለማድረግ የሚያስችል ደንብ በቅርቡ ተግባራዊ ማድረግ እንደሚጀምር የፌዴራል የስራና ክህሎት ሚኒስቴር አስታወቀ። በአዋሳ ከተማ በተካሄደው የምክክር መድረክ ላይ የሚኒስቴሩ የስራ ኃላፊዎች ለዶችቬሌ እንደተናገሩት የደንቡ ተግባራዊ መሆን በሚሊዮን የሚቆጠሩ የቤት አጋዦችን የሰብአዊና የሥራ ላይ መብቶችን ለማስጠበቅ ያስችላል ተብለዋል። በዘርፉ በተሰማሩ ዜጎች ላይ የሚፈጸሙ የሰብአዊና የሥራ ላይ መብት ጥሰቶች እየተባባሱ መምጣታቸውን የጠቀሱት የቤት አጋዦች ማኅበር ኃላፊዎች በበኩላቸው የመመሪያው መተግበር በጣም አስፈላጊ ነው፣ የቤት ውስጥ ጥቃቶችን ለመቀነስ እንደሚረዳም ተናግረዋል። የቤት ረዳቶችን መብት የሚታደገው ደንብ በወይዘሮ ማዛ ረጋሳ ለአመታት በቤት ረዳትነት ሰራተኝነት ተሰማርተው መቆየታቸውን ተናገሩት። አሁን ከሶስት አመታት በፊት በተቋቋመው የሲዳማ ክልል የቤት ረዳቶች ማህበር ሊቀመንበርነት በማገልገል ላይ የሚገኙ ናቸው። በቤት ሰራተኝነት የስራ ዘርፍ መልካም አሰሪዎች ያሉትን ያህል ከድብደባ እስከ ደሞዝ መከልከል ጥቃቶችን የሚያደርሱ እንዳሉም ነው ሊቀመንበሯ የጠቀሱ። ጥቃቱ በቤት ውስጥ የሚፈጸም በመሆኑ መንግስትም ሆነ የሰብአዊ መብተው ተቆርቋሪ ድርጅቶች ጋር የመድረስ እድሉ ጠባብ እንደሆነ ያመለከቱት ወይዘሮ መዓዛ በተለይ ያለ እረፍት ረጅም ሰዓት ማሰራት፣ ምግብና መደበኛ የመኝታ ቦታ አለማግኘት የሚደርሱ ሲያስቀምጡ በደሎችና የመብት ጥሰቶች መካከል የሚጠቀሱ ናቸው ብለዋል። መረጃዎች እንደሚጠቁሙት በኢትዮጵያ በሚሊዮኖች የሚቆጠሩ ዜጎች በሀገር ውስጥ የቤት ረዳትነት የስራ መስክ ተሰማርተው ይገኛሉ። ይሁን እንጂ የስራ መስኩ እንደ ብዙዎች መተዳደሪያነቱ እስካሁን ተገቢውን ትኩረት ያላገኘ ህጋዊ ሂደቶች ያልተላበሰ መሆኑ ነው የሚነገረው። በዘርፉ ተግዳሮትና መፍትሄዎች ላይ በሐዋሳ ከተማ የመከሩት ባለድርሻ አካላት የቤት ረዳትነት ስራ በሀገር አቀፉ የሰራተኞች አዋጅ እንዲካተት የሚያስችለው ደንብ ላይ ተወያይተዋል። በያዝነው ዓመት ተግባራዊ ይደረጋል ተብሎ የሚጠበቀው ደንብ በሚሊዮኖች የሚቆጠሩ የቤት አጋጆችን የሰብዓዊ የስራና የአገልግሎት መብቶቻቸውን ለማስጠበቅ እንደሚያስችል የስራና ክህሎት ሚኒስቴር የሶስትዮሽ ግንኙነት ማስተባበሪያ ኃላፊ አቶ እንዳልክ ተክለ ሐዋርያት ለዶቼቬሌ ገልጸዋል። የስራና ክህሎት ሚኒስቴር አዋጅ 1156 የግል አገልግሎት ቅጥር የስራ ሁኔታ ደንብ በሚኒስትሮች ምክር ቤት አማካኝነት እንደሚያወጣ የጠቀሱ እንዳልክ አሁን ለዚህ አጋዥ የሆነው ረቂቅ ደንብ አዘጋጅተን እያወያየ እንገኛለን። የደንቡ ተግባራዊ መሆን ሙያው የቤት ረዳትነት ስራ እንደሌሎቹ የሙያ ዘርፎች እንዲከበር ያደርጋል ብለዋል። የመብት ጥሰቶችንም ለመከላከል አጋዥ ይሆናል ብለዋል። በውይይቱ ላይ የተሳተፉ የባለድርሻ ተቋማት ተወካዮች በበኩላቸው በዘርፉ ተሰማርተው ያሉ ዜጎች ላይ የሚፈጸሙ የሰብአዊና የስራ ላይ መብት ጥሰቶች እየተባባሱ መምጣታቸውን ተናግረዋል። የመመሪያው ተግባራዊ መሆን የቤት ውስጥ ጥቃቶችን ለመቀነስ እንደሚረዳ በኢትዮጵያ ሕግ ባለሙያ ሴቶች ማህበር የሐዋሳ ማዕከል የሕግ ባለሙያ አቶ መሠረት በቀለ ጠቅሰዋል። አዲስ አበባ ዛሬ የተነሳ ቃጠሎ ሁለት የእሳት አደጋ ሰራተኞችን አቆሰለ፣ ንብረትም አጥፍቷል። አዲስ አበባ ውስጥ በልማዱ ሰባራ ባቡር ተብሎ በሚጠራው ከፒያሳ አጠገብ በሚገኘው አካባቢ ዛሬ ማለዳ የተነሳው ቃጠሎ ሶስት የንግድ መደብሮችን አውድመዋል። የአዲስ አበባ እሳትና አደጋ ስራ አመራር ኮሚሽን ቃል አቀባይ አቶ ንጋቱ ማሞ ለዶቼቬሌ እንደተናገሩት ቃጠሎ የከፋ ጥፋት ከማድረሱ በፊት በእሳት አደጋ ሰራተኞች ጥረት ጠፍቷል ብለዋል። እኛ ጋር ጥሪው የመጣው ጠዋት አንድ ሰዓት ከአምስት አካባቢ ነበር ያሉት ሶስት የንግድ ሱቆች ላይ ጉዳት ያደረሰው እሳቱ አጠገቡ ወደ ነበረው ባንክ እና ሌሎች ሱቆች አደጋው እንዳይስፋፋ ነው የተደረገው ብለዋል አቶ ንጋቱ በቃጠሎ ሁለት የእሳት አደጋ መከላከያ ሰራተኞች መጎዳታቸውን አስታውቀዋል ከሁለቱ አንዱ ቀላል ሁለተኛው ከባድ ጉዳት እንደደረሰባቸው ነው የተናገሩት አቶ ንጋቱ አክለው እንዳሉት የአደጋው ትክክለኛ መንስኤና የጠፋው የንብረት መጠን ገና እየተጣራ ነው ብለዋል የአዲስ አበባው የእሳት አደጋ በተደረገው ጥረት በፈጣን የማጥፋት ስራ ተከናውኖበታል ይላል የአዲስ አበባ ከተማ ዘንድሮ ዋና የገበያ ማዕከሏን መርካቶን ጨምሮ ተደጋጋሚ የእሳት አደጋ ደርሶባታል። ዓለም አቀፍ እርዳታ መቀነሱ ከሳራ በታች የሚገኙ በሚሊዮኖች የሚቆጠሩ ህጻናትን ለሞት እንደሚዳርግ የተባበሩት መንግስታት አስጠነቀቀ። እንደ ድርጅቱ ዓለም አቀፍ እርዳታ መቀነሱ ለብዙ አስርት ዓመታት የሕፃናት ሞትን ለመከላከል በተደረገው ጥረት የተገኘውን ውጤት የሚገታ እና ሁኔታውንም እስከ መቀልበስ የሚደርስ ነውም ብለዋል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ በአመታዊ ዘገባው የእርዳታ ገንዘብ ቅነሳ መዘዝ በተለይ አሁንም ከሳራ በታች በሚገኙ ሀገራት ከፍተኛ የሆነውን የህፃናት ሞት እንደሚያባብስ ምክንያት መሆኑ እንደማይቀር አስጠንቅቋል። የድርጅቱ ጤና ጉዳዮች ተባባሪ ኃላፊ ፋውዚያ ሻፊክ እንደሚሉት በአውሮፓውያኑ 2023 ዓ ም እድሜያቸው ዕድሜያቸው ከአምስት ዓመት በታች የሆነ ህፃናት ሞት እየቀነሰ መሄዱ የተመዘገበበት ዓመት ነበረ። ያም ሆኖ በዓመቱ 4.8 ሚሊዮን ህፃናት ሞተዋል። ይህም ከፍተኛ ቁጥር መሆኑን ሳይጠቅሱ አላለፉም። ከዚህ ሌላ የእርዳታ ቅነሳው የጤና ሰራተኞች እጥረት፣ የክሊኒኮች መዘጋትን፣ የክትባት መርሃ ግብር መዛባትን እና ወባን የመሳሰሉ በሽታዎችን ለመከላከል የሚያስፈልጉ መሠረታዊ አቅርቦቶችን እጦትም አስከትሏል ብለዋል። ተባባሪ ኃላፊዋ እንዳሉት በዚህ ረገድ የወባ ተጠቂዎች ቁጥር እየጨመረ የመጣበትን ኢትዮጵያ እንደ ምሳሌ አንስተዋል። አገሪቱ የምርመራ አገልግሎት፣ ወባን ለመከላከል የሚረጩ መድኃኒቶችና የአጎበሮች እንዲሁም ለበሽታው መከላከያ የሚካሄዱ ዘመቻዎችን ለሚደግፍ እርዳታ እጥረት ተጋፍጠዋለች ብለዋል። ኢስታንቡል የተቃዋሚ ፓርቲ ጥሪ የሰልፈኞችና ጋዜጠኞች መታሰር በስቷል አለ። የሪፐብሊካን ህዝባዊ ፓርቲ ሲኤችፒ በቱርክኛ ምህጻረ ቃሉ የተሰኘው የቱርክ መንግሥት ተቃዋሚ ፓርቲ ከመንግሥት ጋር ግንኙነት አላቸው ያላቸውን ኩባንያዎች፣ ድርጅቶችና ተቋማት ምርቶችና አገልግሎቶችን ደጋፊዎቹ እንዳይገዙ ጠየቀ። የፕሬዝዳንት ጣይብ ኤርዶሃን መንግስት የሲኤችፒ ከፍተኛ ባለስልጣን የሆኑት የኢስታንቡል ከንቲባ ኢክራም ኢማሙጉላን ካሰረ ወዲህ ተቃዋሚው ፓርቲ በአደባባይ ሰልፈኞችን ጨምሮ የተለያዩ ተቃውሞዎችን እያደራጀ ነው። ከንቲባው የታሰሩት በሙስና ተጠርጥረው እንደሆነ መንግስት አስታውቋል። ፓርቲው ግን እስራቱ ፖለቲካዊ ነው ባይ ነው። የፓርቲው ባለስልጣናት ዛሬ በኤክስ ባሰራጩት መግለጫ ደጋፊዎቻቸው ከቡና አስመጪ ኩባንያዎች እስከ መገናኛ ዘዴዎች ያሉ የመንግስት ድርጅቶችን ምርቶች እንዳይገዙ ወይም እንዳይጠቀሙ ጠይቋል። እስካሁን ድረስ ለተቃዋሚዎቹ አደባባይ ከወጡ የፓርቲው ደጋፊዎች መካከል ከ1400 በላይ ሰዎች ታስረዋል። ተቃውሞ ሰልፈኞች በተጨማሪ ስለ ሰልፉ ይዘግቡ የነበሩ ጋዜጠኞች መታሰራቸውም ተዘግበዋል። አዲሱ የጀርመን ምክር ቤት ዛሬ ተሰየመ። ባለፈው የካቲት ጀርመን ውስጥ በተደረገው አጠቃላይ ምርጫ ለሀገሪቱ ምክር ቤት አባልነት የተመረጡት እንደራሴዎች ዛሬ የመጀመሪያ ስብሰባቸውን አድርገዋል። የወደፊቱን የጀርመን መንግስት ለመመስረት በፖለቲካ ፓርቲዎች መካከል የሚደረገው ድርድር ባለመጠናቀቁ ዛሬ የተሰየመው ምክር ቤት ቡንደስታግ አዲሱን መራሄ መንግስት አልመረጥም። አማራጭ ለጀርመን ኤኤፍዲ በጀርመንኛ ምህጻሩ የተሰኘው ቀኝ ጽንፈኛ ፓርቲ ግን አዲስ በተሰየመው ምክር ቤት ውስጥ በርካታ መቀመጫዎችን በመያዝ የሁለተኝነቱን ደረጃ ይዟል። ባለፈው የካቲት በተደረገው ምርጫ ቀኝ ጽንፈኛው የፖለቲካ ማህበር 152 የምክር ቤት አንደራሴዎችን ማስመረጥ ችሏል። ጀርመን ውስጥ ቀኝ ጽንፈኛ ፖለቲከኞች ከፍተኛ ድጋፍና የምክር ቤት መቀመጫ ሲያገኙ ከሁለተኛው የዓለም ጦርነት በኋላ የዘንድሮ የመጀመሪያው ነው። ናይሮቢ የቀድሞዋ የኢትዮጵያ ፕሬዝዳንት ከኮንጎ አደራዳሪ ቡድን አባልነት ወጡ። የኮንጎ ዴሞክራቲክ ሪፐብሊክ ጦርነት በድርድር ለመፍታት የተሰየመው ፕሬዚዳንታዊ ቡድን በአዲስ መልክ እንዲጠናከር የምስራቅና ደቡባዊ አፍሪካ ሀገራት መሪዎች ወሰኑ። የምስራቅ አፍሪካ ማህበረሰብ ኢኤሲ እና የደቡባዊ አፍሪካ የልማት ማህበረሰብ ኤስኤዲሲ አባል ሀገራት መሪዎች የኮንጎ ተፋላሚዎችን የሚያደራድር ሶስት አባላት ያሉት ቡድን የሰየሙት ባለፈው የካቲት ወር ነበር። ቡድኑ ጦርነቱን ለማስቆም እስካሁን የተሞከረ ነገር ስለመኖሩ አለመኖሩ በይፋ የተባለ ነገር የለም። ይሁንና የሁለቱ ማኅበራት አባል ሀገራት መሪዎች ትናንትና በኢንተርኔት ባደረጉት ጉባኤ የቀድሞዋ የኢትዮጵያ ፕሬዚዳንት ሳህለወርቅ ዘውዴ ከቡድኑ አባልነት ወጥተው በምትካቸው የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዲገቡ ወስነዋል። የቀድሞዎቹ የኬንያ ና የናይጄሪያ ፕሬዚዳንቶች የቡድኑ አባላት እንደሆኑ ይጠቀሳል። የቀድሞ የደቡብ አፍሪካ ፕሬዝዳንት ኪጋላሜ ሞትላቴና የቀድሞዋ የማዕከላዊ አፍሪካ ሪፐብሊክ ፕሬዚዳንት ካተሪን ሳምባ ፓንዛ የቡድኑ አዳዲስ አባላት እንዲሆኑ ጉባኤ ወስነዋል። ኤሲና SADC 24 አባላት መንግስታትን ያስተናብራል። 24ቱ መሪዎች ወይም ተወካዮቻቸው የኮንጎ ተፋላሚዎችን ስለሚሸመግሉት ሁኔታ በቅርቡ ከአፍሪካ ህብረት ባለስልጣናት ጋር ይነጋገራሉ ተብሏል። በተያያዘ አንጎላ ከአደራዳሪነት ወጣች። የዓለም ምግብ ድርጅት እርዳታ ጠየቀ። በሩዋንዳ የሚደረገው ማርች ወይም ኤም23 የሰኘው አማጺ ቡድንና በተለያዩ መንግስታት የሚረዳው የኮንጎ ዴሞክራቲክ ሪፐብሊክ መንግስት ጦር የገጠሙት ውጊያ አሁንም አልቆመም። የትናንቱን ጉባኤ የመሩት የኬንያው ፕሬዝዳንት ዊልያም ሩቶ እንዳሉት የጦርነቱ መዘዝ የአካባቢውን ሀገራት ሊጎዳ ይችላል ብለዋል። የኮንጎ ሁኔታ እየተባባሰ ነው። በዚህም ምክንያት ለኮንጎ ብቻ ሳይሆን ለሁላችንም፣ ለምስራቅ አፍሪካ ማህበረሰብና ለኤስኤዲሲ አባል ሀገራትም አሳሳቢ ነው። መዘዙ ሀገሮቻችንን በሙሉ ሊያዳርስ የሚችል የሰዎች መፈናቀልን፣ ሞትን፣ አለመረጋጋትን የሚያስከትል ነው ብለዋል። የኮንጎ ቀውስ አካባቢውን ሀገራት ከሙሉ ጦርነት ይከትታል የሚል ስጋትም አልተለየውም። የኮንጎ ዴሞክራቲክ ሪፐብሊክ መከላከያ ሚኒስትር ከደቡብ አፍሪካ ጋር ወታደራዊ ትብብር ለመመስረት ከትናንት ጀምሮ ፕሪቶሪያን እየጎበኙ ነው። የኮንጎ ተፋላሚዎችን እስካሁን ስታደራድር የነበረችው አንጎላ ራሷን ከአደራዳሪነት አግልላለች። የቀጠር ኤሜር ታሚም ቢን ሐምዳን አርሳኔ የሩዋንዳ ና የኮንጎ መሪዎችን ማነጋገራቸው ለሰላማዊ መፍትሄ እንደ ጥሩ ጅምር ታይተዋል። ድርድሩ ስለመቀጠል አለመቀጠሉ ግን በውል የታወቀ ነገር የለም። የዓለም ምግብ ድርጅት በበኩሉ ጦርነቱን ሸሽተው ብሩንዲ ለገቡ 120 ሺህ የኮንጎ ስደተኞች መርጃ ወደ 20 ሚሊዮን ዶላር ድጋፍ እንደሚያደርግ ጠይቋል። ቡሩንዲ ከሰፈሩ 120 ሺህ የኮንጎ ዜጎች 70 ሺህ ካለፈው ጥር ወዲህ የተሰደዱ ናቸው። በሐሰት ተወንጅለው ለ48 ዓመታት ለሚጠጋ ጊዜ የታሰሩት የሞት ፍርደኛ ጃፓናዊ 1 ሚሊዮን 44 ሺህ ዶላር ተካሱ። ለ89 ዓመቱ የቀድሞ ቦክሰኛ አዮዋ አካማዳ 1.44 ሚሊዮን ዶላር ወይም 217 ሚሊዮን 362500 የን ካሳ የወሰነው የጃፓኗ የሺዚካ ወረዳ ፍርድ ቤት ነው። አንድ ጃፓን ባለስልጣን እንዳሉት በሐሰት የተፈረደባቸው ሀካማዳ ከ40 ዓመታት በላይ በእስር ላይ ለቆዩባቸው ለእያንዳንዱ ቀን 83 ዶላር ወይም 12500 የን ታስቦላቸዋል። የሀካማዳ ጠበቆች ገንዘቡ በታሰሩበት በ48 ዓመታት ከደረሰባቸው ስቃይ ያነሰ ነው ብለዋል። ሀካማዳ በእነዚህ ቀናት ከዛሬ ነገ እገደላለሁ እያሉ ሲሳቀቁ ቆይተዋል ይህ መሰል ካሳ በጃፓን መገናኛ ብዙሀን ዘገባ መሰረት በአይነቱ ተወዳዳሪ የሌለው ነው ይላል ፍርዱ እንደገና እንዲታይ ፍርድ ቤት በአውሮፓውያኑ 2014 ዓ.ም ከወሰነ በኋላ እህታቸውና ሌሎች ሰዎች ያለመታከት ባካሄዱት ዘመቻ ከተከሰሱባቸው አራት የግድያ ወንጀሎች በሙሉ ባለፈው መስከረም ነፃ ወጥተዋል ፍርድ ቤቱ ውሳኔውን ባስተላለፈበት ወቅት ሀካማዳ፣ ወንጀሉን ፈጽም ያለው ብለው እንዲያምኑ ለማስገደድ የሰብአዊ ምርመራ እንደተካሄደባቸው አስታውቀዋል። ሀካማዳ የተፈረደባቸው አለቃቸውን የአለቃቸውን ባለቤትና ሁለት ታዳጊ ወጣት ልጆቻቸውን ገድለዋል እንዲሁም ዘርፈዋል በሚል ተከሰው ነው። ወንጀሉን አልፈጸምኩም ቢሉም፣ ፖሊስ ግን ሀካማዳ ግድያ ያለው ሲሉ ቃል ሰጥተዋል ሲል ተናግሮ ነበር። ሆኖም እርሳቸው ለችሎቱ ንጹህ መሆናቸውን፣ ወንጀሉን ፈጽም ያለው ያሉትም ተገደው መሆኑን ሲናገሩ ቆይተው ነበረ። ግድያው ከተፈጸመ ከአንድ ዓመት በኋላ መርማሪዎች በደም የተበከለ ልብስ መገኘቱን ተናግረው ነበር። ሆኖም ይኸው እንደ ዋና ማስረጃ የተያዘው ልብስ በራሳቸው በመርማሪዎቹ ሆን ተብሎ የተቀመጠ እንደነበር ፍርድ ቤቱ ተናግረዋል። ሮይተርስ፣ ዲደብሊው፣ ቢቢሲ አማርኛ፣ ኢቢሲ የዛሬ ወሬዎቻችን ምንጮቻችን ናቸው።